ዛሬ ቆንጆ የሚባሉ የጾም ምግብ አማራጮች የምታገኙበት ሁለት ቤቶች አሳያችኋለሁ። አንደኛው ቤት ከአርባ አይነት በላይ የጾም ምግቦች አማራጭ ሲኖራቸው ሌላኛው ቤት ደግሞ በማታምኑት ዋጋ ለሶስት ሰው የሚበቃ ስድስት ላይ የጾም ምግቦች የያዘ ኮምቦ ሜኗቸው ላይ አለ። መጀመሪያ ማሳያችሁ ከአርባ አይነት በላይ የሚይዘውን የጾም ቡፌ ሲሆን ያገኘሁትም ቤዝ ኢትዮጵያ ኢንተርናሽናል ሆቴል ነው። አድራሻቸውም በቼችኒያ መንገድ ወደ ቦሌ አትላስ እየሄዳችሁ ከኤልሳ ቆሎ ፊት ለፊት ነው። እኛ እዚህ ቤት የሞከርነው የጾም ቡፌያቸውንና የጾም በየአይነታቸውን ነበር። እንደነገርኳችሁ የጾም ብፊያቸው ከአርባ አይነት በላይ የጾም ምግብ አማራጭ ሲኖረው የጾም በየአይነታቸውን የጾም ብፌያቸው ላይ የሚገኘውን ከግማሽ በላይ ምግቦች ያካትታል። የጾም ብፌያቸው እንደምታዩት እንጀራ፣ ዳቦ፣ ከአስር በላይ አይነት ሰላጣዎች፣ ከአስር አይነት በላይ ወጦች፣ ሱፍትፍት፣ ቡጥጫ፣ ቃተኛ፣ አነባበሮ፣ ሩዝ፣ ፓስታ፣ የአበሻም ሆነ የውጭ ሀገር የተጠበሱ ምግቦች፣ አትክልትና ፍራፍሬዎች ያካትታል። ምግባቸውም ኳሊቲያቸውን ልክ እንደ ቤቱ በስርዓቱ የተጠበቁ ነበር። ቡፌስ መሆኑ መጠን የፈለጋችሁትን ያህል እየተመላለሳችሁ ማንሳት ትችላላችሁ። ያነሳችሁትን ምግብ ግን ከአንድ ሰው በላይ መመገብ አይችልም። አሳ በጾም ወቅት የምትበሉ ከሆነም የአሳ አማራጭ አላቸው። እኛ ያነሳነው ይህንን ሲመስል ከቡፌያቸው መሞከር ያለባችሁ አነባበሮ፣ ቃተኛ፣ ቡጥቻ፣ ህልበት፣ ሱፍ ፍትፍትና ሽምብራሳ ነው። አሁን የዘረዘርኩላችሁ ምግቦች ከቡፌ ሴሌክሽን ናቸው፣ ለእኔ በጣም የተመቹኝ ናቸው። በተለይ ቃተኛቸውንና ሽምብራሳቸውን በጣም ወድጄው ነበረ። የጾም በየአይነታቸው ደግሞ ይህንን ሲመስል ይህን የመሰለ አሳ ቆረሶ አብሮት ይመጣል በፊያቸውንም ሆነ በየአይነታቸውን ስታዙ አንድ ቀዝቃዛ መጠጥና አንድ ትኩስ መጠጥ በነፃ ይሰጣቸዋል። ሁለተኛ ማሳያችሁ ቤት በሚገርም ዋጋ እንደዚህ አይነት ከሶስት ሰው በላይ የሚበቃ ስድስት አይነት ያካተ የጾም ኮምቦ ታገኛላችሁ። ይህም ምግብ ሰብሰብ ብላችሁ አንድ እንጀራ ብትጨምሩበት ከሶስት አራት ሰው ድረስ በደንብ ይበቃል። ውስጡም ሽሮና መስር ወጥ ፓስታ ፍርፍር ሱፍትፍትና ሰላጣ ያካታል። እያንዳንዱ የቀረበው ምግብ ፖርሽኑ ለብቻውን ቢሆን ሞላ ያለ ነበር። የእንጀራቸውን ኳሊቲ ቆንጆ ነበር። በዛ ብላችሁ ሄዳችሁ እንደዚህ ሁላችሁንም አጥግቦ የሚመልስ ምግብ በአምስት መቶ ብር ብቻ በጣም አሪፍ ዲል ይመስለኛል። ቤቱ እንደምታዩት ፎቅ ላይ ሲሆን ያለው የከተማውን ቪው ለማየት የሚመቹ ሁለት ስፖቶች አሉት። በተለይ ማታ ላይ በጣም ደስ የሚል ሙድ አለው። ሌላ ከሜኗቸው የጾም በርገር እና የአሳ በርገር ሞክረን ነበር ሁለቱም በርገሮች ከፍሬንች ፍራይስ ጋር ሲሆን የሚመጡት ውስጣቸው እንደ ሽንኩርት፣ ቲማቲም፣ ማዮኔዝ፣ ሰላጣ አይነት የበርገር ግብአቶች ያካትታሉ። እንደ ማጣቀሻ ደግሞ ከቻፕና ማዮኔዝ አብሯቸው ይቀርባል። በተለይ አሳ በርገራቸው የበለጠ አጥጋቢ ነበር። አድራሻቸው ቦሌ ማተሚያ ከሸዋ ሱፐር ማርኬት ፊት ለፊት ያገኙታል። እንግዲህ ዛሬ እላቸው የቀረብኩት ይህንን ሲመስል፣ ወደፊት የተሻለ ነገር ይዤ እንድቀርብ አስተታችሁ ንገቡ።